ያዕቆብ ድንጋይ ተንተርሶ ሰማዩን ዙፋኑ ያደረገውን አምላክ ለማየት ስለቻለው ታላቅ ጻድቅ ልነግራችሁ ወደድን። መላእክት በመንሰላል ሲወጡ ሲወርዱ ከማየትም አልፎ ኋላ አምላክ መጥቶ የታገለው አልባረከኝ አልለቅህም ብሎ ቡራኬ እስኪቀበል ድረስ የጸናው ይህ ታላቅ ጻድቅ እጅግ የሚደንቁ የሕይወቱ ክፍሎች አንዱን ብቻ አንስተን ልቡናችሁን ወደ ያዕቆብ ራእይ እናሳርፍ ነውና ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ እንዲጀምሩ በትህትና እንጠይቃለን። የአባቱን ምርቃት ለማግኘት በሚል ቅን ሐሳብ መነሻነት በእናቱ አማካሪነት ወላጅ አባቱ ጻድቁ ይስሐቅን እኔ የመጀመሪያ ልጅ ኤሳው ነኝ ብሎ የአባቱን ምርቃት ተቀብሎ ወንድሙ ጋር ባለመስማማቱ ነበር ወደ እናቱ ዘመድ ወደ ላባ ዘንድ ለመሄድ የተገደደው። አባቱ ዘሩ እንዲበዛለት ይባርከውም ያቀን እስኪመጣ ድረስ ግን አንድ አህያውን ይዞ ነበር ወደ ላባ የተሰደደው። በዚያ በበጎ ስራው ሳይሆን ተፈጸመው በደል ምክንያት በተሰደደባት በረሃና ብቻውን ሆኖ ምቾት ከሞላበት የአባቱ ቤት ወጥቶ በበረሃ ሙቀት በምድረበዳው አስቸጋሪነት የሚሰቀይበት ሌሊት ማረፊያ አጥቶ መሬት ላይ ተኝቶ ድንጋይ በሚንተራስበት ወቅት እግዚአብሔር ያዕቆብን ያጸናው ለዓለም ትምህርት ለብዙ አስተምሮዎች መነሻ የሆነች ራእይ ገለጸለት። ምናልባት ያዕቆብ ያችን ሌሊት በዚያ ምድረ በዳ ላይ ብቻውን ተኝቶ ሳለ አውሬ ይመጣበታል እንጂ ራእይ ይገለጸለታል ብሎ ማሰብ እዠት ይመስል ነበር። ለእግዚአብሔር የሚሳነው ነገር የለምና እርሱ በመረጣት በዚያች ስፍራ ላይ ድንጋይ ተንተርሶ የተኛው ያዕቆብን ራእይ ሊገልጽለት ወደደ። ምናልባትም አንዳንዶች ቤታቸው ሆነው ሰላማዊ እንቅልፍ ባላገኙበት፣ ሕጻናት እናታቸውን ጡት ፈልገው በሚያለቅሱባት በዛሽ ሌሊት እግዚአብሔር እና ያዕቆብ ደግሞ እንደ አባትና ልጅ በላይ ከሰማይ እና ከምድር ሆነው በራዕይ በኩል ይነጋገሩበት ነበር። ያዕቆብ ለዘመናት ዓይኖቹን ገልጦ በተመለከታቸው ነገሮች በዚያች ሌሊት አይኑን ከድኖ የተመለከተው ራዕይ በያዕቆብም ሆኖ በበርካታ ሕዝብ ዘንድ እጅግ ልዩ ክስተት ነበር። ምንም እንኳን ረጅም ጊዜ ብዙ ሌሊቶች ብቻውንና ከሌሎች ሰዎች ጋር ቢያሳልፍም ይህኛው ሌሊት ግን ከዓለም ፈጣሪ ጋር ያሳለፈበት ታላቅ ራዕይ የተመለከተበት ልዩ ሌሊት ነበር። ያዕቆብ የአባቱን ምርቃት ቢቀበልም በወንድሙ በመሰደዱና ብቻውን ወደ ሌላ ሀገር በመሰደዱ ከመንገዱ አድካሚነት ጋር ተያይዞ ረፍትን ለማግኘትና ጥሪቱን ለማሳለፍ የጀመረው እንቅልፍ ጭልጥ አድርጎ ወስዶ ለዚያ ሁሉ ምስጢር እንደሚያበቃው ቢረዳ ምናልባትም አስቀድሞ ይተኛ ነበር። ግን እዚያ ስፍራ ደርሶ ፀሐይ መጥለቋን ተመልክቶ እንዲያው ለመንተራስ ያህል እዚያ አካባቢ ካሉት ድንጋዮች አንዱን አንስቶ ጋደም ባለበት ነበር በታላቅ ሕልም የታደለው። በዚያ ጭር ባለ ሌሊት ያዕቆብ ያንን ድንጋይ ተንተርሶ በተኛበት በቅድሚያ ተመለከተው፣ መሬት ላይ የተተከለ መሰላል ነበር ተመለከተው። የመንሰላሉን ጫፍ ፍለጋ ወደ ላይ የለቦናውን አይን ሲያቀና መላእክት የሚመላለሱበት ይህ መሰላል ራሱ ወደ ሰማይ ደርሶ እግዚአብሔር በላዩ ላይ ቆሞበት ተመለከተ። ይህች መንሰላል እጅግ ልዩ መንሰላል ነች። ይህች መንሰላል በያዕቆብ ብቻ የታየች መንሰላል ነው። ይህች መንሰላል መላእክት ይወጡና ይወርዱባት ዘንድ የመረጧት ታላቅ መንሰላል ነች። ይህች መንሰላል እግዚአብሔር በላዩዋ የቆመባት ፈጽሞ የከበረች መንሰላል ነች። ያዕቆብ ከመንሰላሉ ላይ ያለውን እግዚአብሔርን ከተመለከተ በኋላስ በሰዎች ሊና ፈጽሞ ሊታሰብ የማይችለውን ነገር ግን ቅዱሳኑ እንደ አቅማቸው ገልጾ የሚያሰማቸውን የእግዚአብሔርን ድምፅ መስማት ጀመረ። የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ፣ አትፍራ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህም እሰጥሃለሁ። ዘርህም እንደ ባህር አሸዋ ይሆናል፣ እስከ ባህርና እስከ አዜብ እስከ መስዕና እስከ ምስራቅ ይበዛል ይሞላልም። የምድርም ሕዝቦች ሁሉ በአንተ በዘርህም ይባረካል እነሆም እኔ ከአንተ ጋር ይሄዳለሁ፣ የምትሄድበትን መንገድ ሁሉ እጠብቅሃለሁ፣ በዚያችን ምድር እመልስሃለሁ፣ ነገርኩምን ሁሉ እስካደርግልህ ድረስ አልተውህምና በማለት እግዚአብሔር እጅግ አጽናኝ ቃል ኪዳንን ሰጠው። ያዕቆብ የአባቱ ምርቃት እንዳያመልጠው አባቱን ኤሳው ነኝ ብሎ ምርቃት ቢወስድም እግዚአብሔር ግን በስሙ ያውቀዋልና ይህን ታላቅ ቃል ኪዳን ሊሰጠው መርጦት ይህንን ቀንና ስፍራ እየጠበቀለት ነበር። ፀሐይ ጠልቃለች ብሎ ለእንቅልፍ የመረጠውን ስፍራ በቃል ኪዳን የሚሰጠው ምድር እንደሆነ ፈጽሞ አልገመተም ነበር። አባት በእናቱ እንደተለየ ያሰበው ያዕቆብ እግዚአብሔር አልለይህም ፍራ አሉ። ወደ ካራን ሄዶ የእናቱ ወንድም ላባን እንደሚያገኝ ሲያስብ የነበረው በሚሄድበት ስፍራ ጭምር እግዚአብሔር እንደማይለየው አረጋገጠለት። ያዕቆብ ምናልባት ይህንን ሕልም ተመልክቶ ሲነቃ፣ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ አላወቅኩም ነበር። ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህችም የሰማይ ደጅ ናት አለ። እዚያን ስፍራ ክብር ለመግለጥ በእውነት እግዚአብሔር በዚህ ስፍራ አለ ከማለት የተሻለ ሊገልጽለት የሚችል ቃል አላገኘም። እግዚአብሔር ያለበት ያውም ደግሞ ቤቱ አድርጎ የመረጠው ያ ስፍራ እጅግ እንደሚያስፈራ ሌላ የሚያስፈራ ስፍራ ከየት ይገኝ ይሆን? ያዕቆብ ይህን ከተናገረ በኋላ ከተኛበት ተነስቶ ትንተርሷት የነበረችውን ድንጋይ ወስዶ ሐውልት አድርጎ አቁማት፣ በላይዋ ዘይትን አፈሰሰባት። ስፍራው አስቀድሞ ሎዛ ተብሎ ይጠራ ነበር፣ ያዕቆብ ግን ከዚያ በኋላ ቤቴል ብሎ ጠራው። ብቻውን የተሰደደው ያዕቆብ ይህን ስፍራ ምን ቢፈራው ምን ቢያከብረው ቤት ሊያነጽበት በክብር ሊያሽቆጠቁጦ አልቻለምና ያለውን ዘይት አውጥቶ ይህን ታላቅ እልም ሲመለከትበት የጥንተራሳትን ድንጋይ ላይ አፈሰሰባት። ያ ሁሉ ምስጢር የተመለከተውን ያዕቆብን የተሸከመችው ያቺ ድንጋይ ሲነጋ ደግሞ ዘይት ለመቀባት በቃች፣ ሐውልት ተደርጋም ቆመች። ያዕቆብ ይህን ካደረገ በኋላ እንዲህ ሲል ሥዕለት ተሳለ እግዚአብሔር ከኔ ጋር ቢሆን በሚሄድባትም በዝች መንገድ ቢጠብቀኝ የምበላውን ምግብ የምለብሰውንም ልብስ ቢሰጠኝ ወደ አባቴም ቤት በጤና ቢመልሰኝ እግዚአብሔር አምላኬ ይሆንልኛል ለሐውልት ያቆንኳት ይህችም ድንጋይ የእግዚአብሔር ቤት ትሆንኛለች ከሰጠኝም ሁሉ ለአንተ አስር እጅ አንዱን እሰጣለሁ ሲል ስዕለቱን አቀረበ። ያዕቆብ በሕልሙ እግዚአብሔር እንደሚጠብቀው ቢነግረውም በስዕለቱ ግን እንደሚጠብቀው ተማጸ ነው። እግዚአብሔር እኔ አልለየህም እንዳለው ባይዘነጋም እንዳይለየው ከመጸለይ ግን ወደ ኋላ አላለም። በአንተ ምክንያት የምድር ሕዝቦች ይባረካሉ ላለው አምላክ ያዕቆብ ግን ስለሚበላውና ስለሚለብሰው ይጸልይ ነበር። አይደለም እሱ፣ እኛ እንኳን ከዘመናት በኋላ ያልረሳነውን ያዕቆብ በሕልም የተመለከተውን ይህን የእግዚአብሔርን ድምፅ ያዕቆብ ረስቶት ነው እንዴ ገና በጠዋቱ ለእግዚአብሔር እንዲህ ሲል ጸሎት ያደረገው ብለን እናስብ ይሆናል። ግን አይደለም። እግዚአብሔር ቃሉን ለያዕቆብ እንደ ሰጠ ያዕቆብም ቃሉን ለእግዚአብሔር መስጠት ነበረበትና ይህንን ተናገረ። ይህንንም ብቻ ሳይሆን አንተ ከምትሰጠኝ ነገር፣ ከምታደርግልኝ ጠብቆት አንጻር ምንም እንኳን ጥቂት ቢሆንም በማገኘው ከአስር አንዱ እጅ ለአንተ እሰጣለሁ ሲል ታማኝነቱን ይገልጽ ዘንድ ይህን ተናገረ። ያዕቆብ ለእግዚአብሔር ብቻ ሳይሆን ይህንን ሕልም ላየበት ቦታ ተገቢውን ክብር ሰጥቶ ባላ ለምትመጣው ቤተክርስቲያን መሠረቱን አጽንቶ ነበር። ለሐውልት ያቆንኳት ይህች ድንጋይ የእግዚአብሔር ቤት ትሆነኛለች። ሲል ዛሬ ሕንጻ ቤተክርስቲያንን ስንስም ድንጋይ አትሳሙ የሚሉን ሰዎች ያዕቆብ ባደረገው አምሳል አባቶቻችን የከበረ ዘይት ያፈሰሱባትን ያዕቆብም ድንጋይ ያላትን የእግዚአብሔር ቤት እንደምንስም በምን ባወቁ ነበር። ያችን ድንጋይ የሚሏት ቤተ ክርስቲያንን ተንተርሰን ተንተረሰን ብዙ ህልም አይተናል፣ ብዙ ፈተና ወጥተናል፣ እግዚአብሔር እንደሚጠብቀን ተረርተናል። የእግዚአብሔር ቤት ድንጋይ ቢመስላቸውም እኛ ግን ድንጋይቱን ሳይሆን የእግዚአብሔርን ቤትነቱን ነውና የሚታየን፣ በዚያ ስፍራ ተገኝተን እግዚአብሔርን እናገኘዋለን። ይህ ታሪክ የያዕቆብ ታሪክ ብቻ አይደለም። ይህ ህልም በያዕቆብ ብቻ የተገለጸ ህልም አይደለም። ያቺ ቤቴል ሲል የጠራት ስፍራ ለእስራኤላውያን ብቻ የተለየች አይደለችም። ዲያማ ቢሆን ኖሮ ማንም ጉዳዬ ሳይለው ባለፈው ነበር። ይህ ህልም የእስራኤል ዘስጋ የእስራኤል ዘነፍስን መንገድና መጨረሻ የለየ በመጽሐፍ ቅዱስ ተጽፎ ዛሬም የምናነበው የምናዜምለት በሐዲስ ክዳን ኪዳን በምስጢር አጎናጽፈን ብዙ የተረዳንበት እመቤታችን ቅድስት ድንግል ማርያምን የምንመስልበት ታላቅ ህልም ነው። በዚህ ህልም ላይ አንድ መልአክ ብቻ አልተገለጸም፤ መላእክት ሲመላለሱበት ታዩ እንጂ እግዚአብሔርም በክብሩ ተገልጦ እጅግ ታላቅ በረከትን በያዕቆብ በኩል ለያዕቆብ ዘሮች ያስተላለፈበት ድንቅ ህልም ነው። ያዕቆብ በአንድ ሌሊት የተመለከታትን ይህችን ህልሙን በተግባር ለማየት መቶ ዓመታት ፈጅቶበታል። ከሺህ ዓመታት በኋላም ይህ ህልም ገና አልተጠናቀቀም። ከዘመናት በኋላ ያዕቆብ የእግዚአብሔር ቤት ያላት ድንጋይ ደብዛዋ አልጠፋም፤ ይልቁኑ በዓለም ተንሰራፍታ ትገኛለች እንጂ። ያዕቆብ ሌሊት ያደርግላችሁ ተብሎ ምርቃት እስኪሆን ድረስ የያዕቆብ ህልም በዓለማችን ታሪክ እጅግ ተጽዕኖ ፈጣሪ ሌሊቶች ውስጥ አንዱ ሌሊት ሆኖ ተመዝግቧል። ዛሬም እግዚአብሔር እንደ ያዕቆብ በህልማቸው ተገልጾ የሚባርካቸው ያዕቆቦችን ይፈልጋል። ለያዕቆብ የተገለጹ መላእክት ዛሬም ራሳቸውን ያሳዩ ያዕቆቦችን ናፍቀዋል። በያዕቆብ የተገለጸች ያቺ መንሰላል የሚመለከቷት ብቻ ሳይሆን የሚመላለሱባት ያዕቆቦችን ትሻለች። እኒህ ሁሉ የሚገኙት ግን ያዕቆብ ባረፈበት በእግዚአብሔር ቤት በቤተ ክርስቲያን ነው። ዛሬም ቤተ ክርስቲያን መንሰላሏን ከምድር እስከ ሰማይ ዘርግታ መላእክት በመንሰላሉ ላይ ሲወጡ ሲወርዱ እያሳየች እግዚአብሔር ከላይ ሆኖ የሚናገረውን ቃል እያስተጋባች ያዕቆቦች ወይ ከእንቅልፋችሁ ንቁ፣ ወደ ዓለም ሂዱ። እግዚአብሔር ከእናንተ ጋር ነው፣ አይለያችሁም። ቃሉን ሰጥቷችኋል፣ ባርኳችኋል፣ ቀድሷችኋል። በቅዱስ ሥጋ ወደሙ ከእናንተ ከእናንተ ጋር ፍጹም አንድነትን ፈጥሯል። ስለምን ትፈራላችሁ? አትፍሩ እንጂ ይህን ለአምላካችን ለአብርሃም የይስሐቅ አምላክ ነው ትለናለች። እኛም ማልደን ተነስተን በዚች በእግዚአብሔር ቤት በፍጹም እምነት ስዕለታችንን አቅርበን እግዚአብሔርን አምላካችን ልናደርገው ከምናገኘው ከአስር አንዱ እጅ ልንሰጠው ይገባል። ያኔ በያዕቆብ ልቦና የተመለከትነው ህልም በእኛ ህይወት ይተረጎማል። ውድ ተመልካቾቻችን እዛኔ አዘጋጅተን ያቀረብንላችሁ የያዕቆብ ታሪክ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ በሸር ቆዩልን።